ለም የያዛችሁ የሚያናገኝ ሰው የለም። ምን ፈልጋችሁ ነው? እረፉ። ቤሉልን እንግዲህ አግተውት እዚህ ይገኛል ማለት ነው። እናም ምንም በማያውቀው ነገር እንግዲህ አዶን ነው ይሄን ሁሉ የሰራው። እንደውም እኔ ሄለን መስላይ ነበረ። ሄለን የለችበትም፣ እንግዲህ የሰራው አዶን ነው። ከዚህ በፊት ከንንሽ ጋራ በተደጋጋሚ ያያቸው ነበረ እናም ማታ ማታም እየወጡ እየዝናኑ ነበረ ወደ ውጭ። እሱ ግን በጣም እየተናደደ ነው። ኑንሽን ስለሚወዳት ቤሉልን እየነቀጠው መስሎት እንግዲህ አሁን ላይ ቤሉልን እየተበቀለው ነው ማለት ነው። አፍኖት ይዞታል እናም እሱ ግን አያቅም። እነማናችሁ እንደዚህ የምታደርጉት? ሰው ተሳስታችኋል፣ ማናችሁ? እያለ ከጎኑ ሌላ ክላስ ሆነው እየሳቁበት ነበረ። እሱን ይዘውት ማለት ነው። እንደው መጨረሻ ላይ ፊቱን አፍነውት አዶን መቶ ይሄውለህ እያለ እንግዲህ ሲያስፈራራው ነበረ ማለት ነው። እናም እንግዲህ ይሄ ሁሉ ከኑንሽ ጋር ባደረገው ነገር ነው። እሷ ሲጀመር ወይ ከዛ አልሆነች ወይ ከዚህ ያልሆነች ሁለቱንም እንትለያለች። መጨረሻ ላይ እንግዲህ ቤሉልን አሳግተዋለች። ያው ኤልሹም ሄለንም በአንቺ ምክንያት ነው የታገቱት እያሉ ሌላ እየሆኑ ነው ያሉት። አልቀረም ያው እንግዲህ አዶን አግቶታል ማለት ነው። ሰሞኑን ሲደዋወልበትና ሲያጠያይቅ ነበረ። ዛሬ ላይ ተሳክቶለታል ማለት ነው። ይገርማል። የገርማ እንግዲህ ንሽን በጣም ነው የተጨነቀችው ና ያበደችው። ኤልሹም አብዳለች በጣም። ኑንሽን እስከ መደብደብ ደረጃ ና እስከ መአነቅ ደረጃ ደርሳለች። ይሄ ሁሉ የአንቺ ነው፣ በአንቺ ነው የታገተው፣ አንቺን አናግታለን ብለው ነው እሱን እየያዙት እያለች እንግዲህ ከላሷ ሄዳ ኤልሹ አልሰማችም ነበረ። መጨረሻ ላይ ነው የ አይንዬ የነገረቻት ማለት ነው። እናም በጣም ስትነግራት አይንዬ በነገረቻት ሰዓት በጣም ነው የደነገጠችው። ሰላም ሰላም፣ ውድ የቻናሌ ቤተሰቦ ተከታታዮች እንዴት ናችሁ? ልይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ዛሬ ደግሞ እንግዳ በሚለው ክፍል ሰላሳ ስድስት መጥቻለሁ። ይሄን ቪዲዮ እስከ መጨረሻ ወርሎ እስከጎ እንደምታዩልኝ ባለሙሉ ተስፋ ነኝ ማለት ነው። እናም እንግዲህ መሲ ከዚህ በፊት ከቤት ወጥታ ነበረ ያው ታዴም እየፈለገቻት አይንየም ሌላ እንትን ሄለንም ሌላ ሆና ነበረ እና ቤት ውስጥ ስታጣት ታዴን ፈልጊያት ብላ ታዴም ያው ቴዲ ጋ እንደ ሄደች ስለምታቅ ዞር ዞር ብላ ክላሱን አየች ና ተመልሳ የለችን ብላለቻት አይንዬም ሌላ ሆና ነበረ። ከዛም ተመልሳ ስትመጣ አይንዬን መሲን ከታዴ ጋራ ታገኛታለች ማለት ነው። ከዛ ሄለን የት ነበር የት ጠፍተሽ ነው ብላ አይን መሲን ተጠይቃታለች። እናም ቆይ የት ውለሽ ነው የመጣሽው የት እንደነበርሽ እስኪ ነገሪኝ ብላ ታፈጥባታለች። ከዛም መሲማ እኔ ኧረ የትም አልሄድኩኝም እዚሁ ነበርኩ እያለች እየተደነጋገረች ትመልስላታለች። ከዛ ሌላ ከኔ ማምለጫ ምክንያት ካለሽ አቅርቢ በማለት ሄለንም ተጠይቃታለች። ሄለንም እኔ አላሳመነኝም የተናገሪ የት ወተሽ ነው ብላ ተጠይቃታለች። መሲም እኔ እውነቱን ነው የተናገርኩት እኔ እዚሁ ነበርኩ እያለች እየተደነጋገረች ትመልስላታለች። መሲ እረፊ ታዴ እንዴት ፈልገን እንዳጣናት ንገሪያት ብላ ታዴን ትጠይቃታለች ታዴም አሁን ፈልገናታል እኮ ግን በደንብ ሳንፈልጋት ቀርተን ነው መሰለኝ እያለች እንግዲህ ታዴም ትሸፋፍንላታለች ታዴም አንቺ ከዛ በላይ ቆይ እንዴት ነው የምንፈልጋት ብላ ሄለንም ታዴ ላይ ትጮባታለች መሲ አትናገሪም በማለት ታፈጥባታለች እኔ እዚሁ ስለነበርኩ ነው። ማለቴ መታጠቢያ ክላስ ውስጥ ነበርኩ ለዛ ነው ብላ መሲም ትመልስላታለች። ሄለንም አደል፣ በጣም ጥሩ አንድ የሚሄድበት ቦታ አለ፣ እዛ ስለምታገዥኝ ነይተነሺ ብላት ሄለንም መሲም ትጠይቃታለች። መሲም ማ እኔ? ብላ ትመልስላታለች። እኔ ዳረ ደግሞ ስራ መስራት አልችልም፣ በዛ ላይ ደግሞ ፍላጎቷ የለኝም ብላ መሲም ለሄለን ትመልሰላታለች። ሄለንም ያን ህል ከባድ ስራ አይደለም ብቶለበይ አፍጥኘው በማለት ሄለንም መሲን ትላታለች። እንደዚህ ብላት እሷም ትወርዳለች ማለት ነው። እሺ መጣሁ ብላ ትላታለች። በቶለበይ ስትገዝ ትዘጋጂ ደግሞ ጊዜ እንዳይወስድብሽ በማለት ትመልስላታለች። እና ቶለበይ እታይ እጠብቅሻለሁ ብላት ወደ ታይ ትወርዳለች። መሲም ምንም አማራጭ ስለሌላት ተነስታ ከታዴ ጋር ትማከርና ትሄዳለች። ታዴም አሁን በዚህ ሰዓት ውስዳ ዳም ልታደርገኝ ነው አደለም። ስራ መስራት እኔ ደና ነገር ራሱ ማውራት አልችልም፣ በማለት መሲም ለታዴ ትላታለች። ታዴም እንግዲህ ምን ማድረግ ይቻላል፣ ጓደኘ፣ በቃ ሂጂ፣ ምንም አማራጭ የለውም ደግሞ ምንም አባቷ አታደርግሽም በማለት ታዴም መሲን ታጠነካክራታለች። እና እሺ በቃ ሲጀመር ምን አማራጭ አለኝ ብላ መሲም ተከተላት ከሄለን ጋር ትሄዳለች ማለት ነው። እንግዲህ ደግሞ መሲን ምን ልታደርጋት እንደሆነ አይታወቅም ምን እንደዶ ለተችላት ማለት ነው ከዚህ በፊትም ስራውን አብረን እንሰራለን እያለቻት መሲ ግን ደስተኛ አይደለችም ከእሷ ጋር አብራ ስራ ለመስራት እሷ ግን የሆነ እቅድ እንዳቀደችባት ና የሆነ ሴራ እንዳሴረችባት እሷ ራሱ እየፈራች ና እያወቀች ነው ለምን ሄለንን ጠንቅቃ ስለምታውቅ ተንኮለኛ ስለሆነች ማለት ነው እናም እንግዲህ ያው መሲ ምንም አማራጭ ስለሌላት ያው ተከትላ መሄድ ነው ያላት አማራጭ ተከትላ ትሄዳለች እና ኤልሹ ክላሷ ቁጭ ብላ እያለ ታዴ ወደ ኤልሹ ክላስ ታመራለች። ከዛም ኤልሹ ቆይ ታዴ ምን ሆነሻል? ፊትሽን እኮ ጥለሸዋል በማለት ትጠይቃታለች። እረ ምንም አልሆንኩኝም ደህና ነኝ ብላ ታዴም ትመልስላታለች። ኤልሹም እረ በጭራሽ ደህናማ አይደለሽም በማለት ትጠይቃታለች። ታዴም፣ ኤልሹም ቆይ የሆንሽው ነገር አለ እንዴ? እማገዙሽ ነገር አለ ብላ ኤልሹውም ትጠይቃታለች። ምን ተፈጥሮ ነው እስኪ ንገሪ ታዴ ብላ ትጠይቃታለች። ታዴም እንግዲህ ልትነግራት ፈቃደኛ አይደለችም፣ ያው ቤሉል ስለታገተ ነው። ቤሉል መታገቱን ኤልሹ አታቅም ነበረም። ከዛ ይሄንን እያወራቻት እየጠየቀቻት እያለ አይንዬ በሩን ከፍታ ትገባለች። ከዛም እንዴት ናችሁ ልጆቼ ብላ ሰላም ትላቸዋለች። ታድዬ መሲህ የቴዳ ነው ክብሯ ሲሄድ እኮ የለችም ብላ አይንዬ ታዴን ትጠይቃታለች። ታዱም አሁን እኮ ነው ከትዬ ጋር ቅርብ ሰዓት እየወጣችው በማለት ትመልስላታለች። ወየኔ ልጅ እኔም አብሬ ልፈልግ ብላ ነው ብላ አይንዬም ትነግራታ ትጠይቃታለች። ቆይ ምኑን ነው የምትፈልገው ብላ ታዴም ትመልስላታለች። ቤሉልነዋ ብላ ትመልሰላቸዋለች። ኤልሹም እንዴ ወንድሜ ደግሞ ምን ሆነ ብላ ደንግጣ ትጠይቃታለች። ታግቷል አልተባለም እንዴ? ምን ነው እናንተ አታቁም እንዴ? በማለት አይንዬም ትመልሰላቸዋለች። ይህን ጊዜ ታዴና ታዴ የምታቅመስሎ የነበረ እሷም ለካ አታቅም። ከዛም ሁለቱም ይደነጋገጡ እና ኤልሹም ከመቀመጫዋ ትነሳለች። ቆይ፣ ምንድን ነው ያልሽኝ? ብላ ኤልሹም አይንዬን ትጠይቃታለች። ወይየኔ ነገር አልሰማሽ ማለት ነው ብላ አይንዬም ለኤልሹ ትላታለች። እኔ እኮ የምታቂ መስሎኝ እኮ ነው በማለት ትላታለች። ቆይ፣ ምንድን ነው እሱ? እኔ ምንም ነገር እየገባኝ አይደለም ብላ ኤልሹም ትደነጋገራለች፣ ትደነጋገጣለች። ቆይ፣ ማን ነው ያገተው? መቼ ነው የታገተው? እያለች ኤልሹም አይንዬን ትጠይቃታለች። ኤልሹም በጣም ተናደደች። እየቀለዳችሁብኝ ነው አይደለ ብላ ትላችኋለች። እኔም ኑንዬ ነች እየነገረችኝ፣ አብረው ነበሩ መሰለኝ ብላ አይንዬም ትላቸዋለች። ኤልሹም፣ ኧረ ጭራሽ በማለት ብድግተል ና ወደ ኤልሹ ጋር ታመራለች። ወይን ኤልሹ ፈረደብሽ ኤልሹ ፈርዶባታል ማለት ነው። ሄለንም እንደዛው ስታመናጭቃት ነበረ። አሁን ደግሞ ተረዋን ኤልሹ ሄደችላት። እሷ እንግዲህ እሷም ራሱ ደንግጣለች፣ በጣም ተጨንቃለች። እናም ኤልሹ ኑንሽ ተኝታ ነበረ ከራሷ አንቺ አስመሳይ ወንድሜ የት ነው ያለው በማለት ትጠይቃታለች። ቆይ ኤልሹ ምንድነው፣ እሱ ምን እያደረግሽ ነው ብላ ኑንሽም ትጠይቃታለች። ቆይ ወንድሜ ነኝ ያደረግሽው ወንድሜ ምን የሆነው ነው ያልኩ ያልኩሽ አፍጥኝና ነገረኝ በማለት ኤልሹም ትጠይቃታለች። ቆይ ለእናትሽ ምንድን ነው የነገርሻት ብላ ኤልሹ ኑንሽን ትጠይቃታለች። በጣም አዝናለው ኤልሹ፣ ግን ቤሉልን መንገድ ላይ ሰዎች አግተውታል በማለት ትነግራታለች። ኤልሹም ወይኔ ወንድሜ ይሄማ አይሆንም። አንቺ ቆሻሻ በአንቺ ምክንያት ነው አይደለ የታገተው በማለት ኤልሹም ኑንሽን ትላታለች። ጠዋት ተያይዛችሁ እንደወጣችሁ ወጣችሁ ሰምቼ ነበረ። ንገሪኝ አሳገትሽ አይደለ በማለት ትጠይቃታለች። ኤልሹ ምን ማለትሽ ነው? እረ የምትናገሪውን እየለየሽ በማለት ኑንሽም ትላታለች። እንዴት ሆኜ ነው እሱን የማሳግተው በማለት ትመልስላታለች። እና ካዲያ ቆይ ካዲያ አብራችሁ ከነበራችሁ ለምንድነው እሱን ብቻ ለይተው የወሰዱት በማለት ኤልሹም ለኑንሽ ትላታለች። ኑንሽም የምትለው ግራ ተጋባት። ወይም ደግሞ ከአጋቾቹ ጋራ አብራችሁ ተባብራችሁበታል አይደል በማለት ትመልስላታለች። ረባክሽን ኤልሹ ተረጋጊ፣ እባክሽን የሌለ ነገር የሌለ ነገር አታውሪ። ምንም ነገር ደስ አይልም ወሬሽ በማለት ኤልሹም ኑንሽን ትላታለች። ኑንሽም ኤልሹን ትላታለች፣ እሺ ስራሽ ሲጋለጥብሽ ነው አደለ እንደዚህ የምትየው? እሺ ወንድሜ ማን ነው የወሰደው በማለት ኤልሹም ኑንሽን ትጠይቃታለች። አላቅም ኤልሹ፣ እኔም እኮ እንዳንቺ ድንጋጤ ላይ ነኝ በማለት ኑንሽም ለኤልሹ ትመልስላታለች። ኤልሹም ስሚ፣ አንድ ያለኝን ወንድሜን ንገሪኝ፣ የት ነው ያለው እያለች ኤልሹም ኑንሽን ትላታለች። ኑንሽም የምትናገረው ግራ ተጋባት። ከእንደገና ብድግትልና አላውቅም ኤልሹ፣ በቃ ተይኝ፣ እኔ ምንም ነገር የማቀው ነገር የለም በማለት ትላታለች። ኤልሹም እንግዲህ አንገቷን ትይዝና ወንድሜ የት ነው ያለው? አልለቅሽም ዛሬ እያለች ታስፈራራታለች። ኤልሹም ቆይ ምን እያደረግሽ ነው? ልቀቂኝ እንጂ በማለት ኑንሽም ትላታለች። አለቅሽም ልትጮሂ ነው? ወንድሜን የት ነው ያደረግሽው? የት ነው ያሳገትሽው? አለቅሽም ካልነገርሽኝ እያለች አንገቷን ይዛ ታስፈራራታለች። ኤልሹ ልቀቂኝ፣ ጸጉሬን እያሳመምሽኝ ነው ብላ፣ ጸጉሯን ጨምድዳ ይዛ ትጠይቃታለች። አለቅሽም ወንድሜ የት ነው ያለው? እያለች በተደጋጋሚ ትጠይቃታለች። ኤልሹ ልቀቂኝ ብላ ኑንሽም እጇን ትመነጭቃታለች። እናም አሁንም ደግማ አልጋው ላይ ታስተኛትና ትገፈትራትና፣ ኤልሹ የት ነው ያደረግሽው እያለች ልትደበድባትም ታስፈልጋለች። ከዛም ኤልሹ ልቀቂኝ፣ እኔ ምንም ነገር የማቀው ነገር የለም አልኩሽ አይደለ ብላ፣ ኤልሹም ትጮኋል። ኑንሽም ትጮኋለች። ጭራሹኑ በትራሱ እፍና እርግታ ልትገላ ስትል ወንድሜ የት ነው ያለው ንገሪኝ እያለች በትራስ ጨርቁ አፍና ልትገላ ትታገላለች። እረ ጉድ እንዲህ ልትገላት አንቺን ሽ ያሳገት ሽው እያለች፣ እንግዲህ አሁ በእርግጥ ያው አዶን በእሷ ምክንያት ነው። አዶን ኤልሹን ስለ ኑንሽን ስለሚወዳት ለምንድነው ነው አብረው የሚዝናኑት፣ ለምንድን ነው እኔ እየወደድኳት እሱ ይወዳታል በማለት ነው እንግዲህ መጨረሻ ላይ አይቶ አይቶ እዚህ ሊያደረሰው ማለት ነው ኤልሹም እንግዲህ ከሄለን የበለጠ ጭራሹን አንድ ወንድሜን እንዴት እንደዚህ ታሳግችብኛለሽ ምን እያደረግሽ ነው እያለች እንግዲህ አፍና ልትገላት እየታገለች ነው ማለት ነው እሷ ግን ምንም ነገር የምታውቀው ነገር የለም እነሱ ግን ቤት ወጣው እስከ እናቷ ጭምር እሷ እንዳሳገተችው ነው የሚያውቁት ማለት ነው እና መጨረሻ ላይም ረፊ ረፊ ኤልሹ እኔ ላንቺ አላንስም ስለማከብርሽ፣ እንጂ በማለት ኑንሽም ለኤልሹ ትላታለች። እኔ ምንም የማቀው ነገር የለም በቃ ተዩ መንገድ ላይ መጥተው አፍነው ይዘውት ሄዱ ብላ ኑንሽም ለኤልሹ ትላታለች። እሺ ካዲያ እና አና አንቺን ለምንድን ነው ያላገቱሽ? አብራችሁ ሆናችሁ እንዴት እሱን ብቻ ይይዙታል? በማለት ኤልሹም ለኑንሽ ትላታለች። ኑንሽም አላቅን በቃ ተይኝ አልኩሽ አይደለ እያለች እየተዳ እየደጋገመች ትነግራታለች። መጨረሻ ላይ እዛው እየተቀመጠችበት ጥላት ወደ ውጪ ትወጣለች። ኤልሹም አበደች፣ ቀወሰች። እንግዲህ ምንም አማራጭ የላትም። ኑንሽ የምታውቀው ነገር የለም። እሷም ለራሷ ጭንቀት ላይ ነው ያለችው። ከቤት ላይ እንግዲህ አምልጣ ሄዳ ደረጃ ላይ ወጥታ ኑንሽ ስቅስቅ ብላ ታለቅሳለች። ኑንሽ በስንቱ ነው የምትሰቃየው? የኑንሽ ስቃይ በጣም በጣም በዛባት ነት ከዚህ በፊት ኤች አይ ቪ ተይዘሻል እያለች የገዛ እናቷ ሄለን ስታሰቃያት ነበር። አሁን ደግሞ ቤሉልን አንቺንሽ ያሳገትሽው እያሏት እንግዲህ እናትና ልጅ በጣም እያሰቃያት ይገኛሉ። ያላት አማራጭ እንግዲህ ኑንሽ ስቅስቅ ብሎ ማልቀስ ነው። ደረጃ ላይ ወጥታ ስቅስቅ ብላ እያለቀሰች ይገኛል ማለት ነው። እሷ የምታውቀው ነገር የለም። እንዴት ብላ ታሳግተዋለች? ጭራሹኑ እናቷን ራሱ እየለመነቻት ነው አስለቅቄልኝ እያለች። ታዴ ስቅስቅ ብላ ስታለቅስ ታዴ ትመጣለች ቆይም ቆይ ምን ሆንሽ ነው እንደዚህ የምታለቅሽው አንቺ እንደዚህ ስላለቀሽ እኮ አይመለስም መፍትሄ ላይ ማተኮር አይሻልም እያለች ትላለች የትኛው መፍትሄ ታዴ ልጅ እኮ እንዳሉት በእኔ ምክንያት ሊሆን ይችላል የታገተው በማለት ለታዴም ትነግራታለች ቆይ አንቺ የዚህን አክል እንደዚህ ሰው እስከሚያሳግት ድረስ አይነት ጥላታለሽ ብላ ታዴም ለኑንሽን ትጠይቃታለች እኔ እስከማውቀው ድረስ ከወንድሜ ሌላ ማንም የለኝም፣ ግን ደግሞ ለምንድን ነው ለይተው እሱን የያዙት? እያለች ኤልሹም ለራሷም ጥያ ኑንሽም ለራሷ ጥያቄ ሆኖባታል። ቆይ ለምንድን ነው ሁለታችንን ያለ ያዙን? ብላ ትላታለች ለታዴ። ታዴ አይሽ ጥላቶቹ እሱ እንጂ አንቺ አይደለሽም፣ በማለት ታዴም ኑንሽን ታረጋጋታለች። ስለዚህ አታልቅሺ፣ በቃሽ፣ ይበቃሻል ኑንዬ ብላ ታረጋጋታለች። ኑንሽም አልችልም አለማልቀስ ታዴ እያለች እንግዲህ ልትረጋጋላት አልቻለችም። ሂጅልኝ በቃ ብቼን መሆን ነው የምፈልገው እያለች እንግዲህ ኑን ታዴም ብቻዋን እያለቀሰች ነው ማለት ነው። እንግዲህ እዚህ ጋር በቤሉል መታገት እዚህ ጋር ደግሞ ከእሷ ጋራ ሆኖ ከእሷ ጋር ሆኖ ስለታገተ በጣም አዝናለች፣ አልቅሳለች ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገኝ ድረስ ባይ ባይ።